ክቡራን ተመልካቾች አሁንም የአጀንዳ ጉዳዮች ላይ ነው ቆይታ የምናደርገው። አሁን ደግሞ እንግዳ ወደ ምንጋብዝበት ቆይታ ነው የምናልፈው። ፕሬዚዳንት ታዬ አስቀስላሴ ትላንት በህዝብ ተወካዮች ምክር ቤት በመገኘት የ2018 የመንግስትን እቅድ ባቀረቡበት ወቅት በ2018 ዓመት መንግስት ዘላቂ በቂና ጥራት ያለው የስራ እድልን ለመፍጠር የቅድሚያ ቅድሚያ ሰጥቶ እንደሚሰራ አብራርተዋል። ስራ የመፍጠር እምቅ አቅም ያላቸውን ዘርፎችም እንደዚሁ በመለየትና ድጋፍ በማድረግ በውስጥና በውጭ ሀገር ለዜጎች የስራ እድል እንፈጥራለን ሲሉም ተናግረዋል ከዚሁ ጉዳይ ጋር በተያያዘ ነው ከእንግዳችን ጋር ቆይታ የምናደርገው እንግዳችን የስራና ክህሎት ሚኒስትር ደኤታ ሰለሞን ሳካ ናቸው እንኳን ደህና መጡ እንግዳችን እንኳን ደህና ቆየ አመሰግናለሁ ለጥያቄዎቻችን ምላሽ ለመስጠት እዚህ ስለተገኙ በ2017 በጀት ዓመት እንግዲህ በሀገር ውስጥና በውጭ ሀገራት ለዜጎች የስራ እድል ለመፍጠር የተሰሩ ስራዎችን ውጤት እንዴት መግለጽ ይቻላል ምን አይነት ውጤት ተገኘ መልካም ውጤቱን ከመናገር በፊት የስራና ክህሎት ሚኒስቴር ብቁ የሰው ሀብት በማፍራት ዘላቂና አስተማማኝ የስራ እድል በመፍጠር የሀገሪቷን ብልጽግና ማረጋገጥ እና ዜጎች ፍትሀዊ ተጠቃሚ እንዲሆኑ የማድረግ ተልእኮ ተሰጥቶታል። ያን ተልእኮ ለመወጣት አራት የትኩረት መስኮች ላይ ትኩረት አድርጎ እየሰራ ይገኛል። የመጀመሪያው ገበያ መር የክህሎት ልማት የሚል ነው። ሁለተኛው ክህሎት መር የስራ እድል ፈጠራ፣ ሶስተኛው የሰራተኛና እና ሰሪ ግንኙነት ወይም የኢንዱስትሪ ሰላም የምንለው ነው። አራተኛ ደግሞ የተቋም ግንባታ ነው። በእነዚህ አራት የትኩረት መስኮች ውስጥ ደግሞ 38 የሪፎርም አጀንዳዎች ወይም አዳዲስ ሂሳቢዎች በመቅረጽ ወደ ስራ ተገብተዋል ማለት ነው። በዚህም ከተቋቋመበት ጊዜ አንስቶ በርካታ ስራዎችን ስሰራ ቆይቷል። በሁለት ሺ አስራ ሰባት በጀት ዓመት አመተ ማጽናት በሚል ነው የተዘጋጀው እና በሀገር ውስጥ የስራ እድል ለመፍጠር የታቀደው አራት ነጥብ ሁለት ሚሊየን የስራ እድል ነበር። አቺቭመንቱ አራት ነጥብ ሶስት ሚሊየን ነው። አፈጻጸሙ መቶ ሶስት ፐርሰንት ነው። ወደ ውጭ ሀገር ደግሞ ዜጎች ክብራቸው፣ ደህንነታቸው ና መብታቸው ተጠብቆ እንዲሄዱ ከማድረግ አኳያ በቅድ ደረጃ ሰባት መቶ ሺህ ዜጎችን ተጠቃሚ ማድረግ ነበረ። አፈጻጸማችን ደግሞ ወደ ከአምስት መቶ ሺህ በላይ ነው። ይህም ወደ ሰባ ዘጠኝ ፐርሰንት አፈጻጸም ያሳያል ማለት ነው። ሶ በጥቅሉ በበጀት አመቱ የያዝነውን እቅድ ከበቂ በላይ ፈጽመናል ማለት ይቻላል። መልካም። እንግዲህ ትላንትና በፕሬዚዳንቱ ንግግር ላይ የቀጣይ ጊዜያት የስራ አቅጣጫዎች ተመላክተዋል። በእናንተ ሚኒስቴር መስሪያ ቤት በኩል ደግሞ እንግዲህ የስራ እድልን ከመፍጠር ጋር በተያያዘው የተቀመጡ አቅጣጫዎችን ወደ ተግባር ለማምጣት ምን እቅድ ተይዟል ማለት ይቻላል? መልካም። የሚኒስቴር መስሪያ ቤታችን የሚድተርም የዴቨሎፕመንት እና ኢንቨስትመንት ፕላን ላይ የተቀመጡ ግቦችን ይፈጽማል። ክቡር ፕሬዚዳንቱ ትላንትና በፓርላማው መክፈቻ ላይ የተናገሩት የስራ አጥነት ጉዳይ የማክሮ ኢኮኖሚ ፈተና ልዩ ትኩረት የሚሻና መንግስት ከፍተኛ ትኩረት መስጠቱን የሚያመላክት ነው ይህን ኃላፊነት ከመወጣት አንጻር ሚኒስትር መስሪያ ቤቱ ዘንድሮ እንዲያከናውን የተቀመጠው ታርጌት በሀገር ውስጥ አራት ነጥብ አምስት ሚሊዮን የስራ እድል መፍጠር ነው። ወደ ውጭ ደግሞ ስምንት መቶ ሺ ዜጎችን ደህንነታቸው ክብራቸውና መብታቸው ተጠብቆ እንዲሄዱ ማድረግ ነው። ይህን ከመፈጸም አንጻር ዜጎች ገበያ መር ክህሎት ተጠቃሚ እንዲሆኑ ለማድረግ ታቅዷል ማለት ነው። ገበያ መር ስንል ኢኮኖሚው የሚፈልገውን አይነት ብቃት ያለው ሰው ማፍራት ነው። ያን ከማድረግ አንጻር ክልሎች አካባቢ ያሉትን ጸጋዎች መሰረት ያደረገ ይሄ መንግስት ያስቀመጠው የሀገር በቀል የኢኮኖሚ አቅጣጫ ማሻሻያውን ተከትሎ የተቀመጡትን የልማት የኢኮኖሚ እድገት አቅጣጫዎችን ተከትሎ በጣም በርካታ የክህሎት ልማቶች ስራዎች ይሰራሉ። እንደዚሁም ከኢኮኖሚው እድገት ጋር የተሳሰረ የስራ ዕድል ለመፍጠር እቅድ ተይዟል ማለት ነው። በዛውም ልክ ደግሞ የስራ ዕድሉ ዘላቂ እንዲሆን የሰራተኛና ሰሪ ጉዳይ ላይ የኢንዱስትሪውን ሰላም ከማጽናት አንጻር ከማስፈን አንጻር እንደዚሁ ታቅዶ እየተሰራ ነው ያለው ማለት ነው። ይህንን ሁሉ ደግሞ ተግባራዊ ለማድረግ እና ዘላቂ ለማድረግ እንደዚሁ የተቋም ግንባታ ስራም ልዩ ትኩረት ተሰጥቶት ይሰራል። ጥሩ። ትናንት ከተነሱት ነጥቦች መካከል እንግዲህ ከፍተኛ የስራ እድልን የመፍጠር አቅም ያላቸውን ዘርፎች መለየት የሚለው ነጥብ የሚነሳ ነው። በዚህ ረገድ እነዚህን ዘርፎች በመለየት ማለት ነው እንግዲህ ሜጋ ፕሮጀክቶችንም ጨምሮ ሊሆን ይችላል። በሀገር ውስጥና በውጭ የስራ እድል የመፈጠርን ጉዳይ ከፍ ለማድረግ ምን ታስባል? ያ የከፍተኛ የስራ እድል መፍጠር የሚችሉ ጉዳዮችን ከመለየት አንፃር መንግስት አሁን በሆም ግሮን ኢኮኖሚክ ሪፎርም አጀንዳው ያስቀመጣቸው ፒላሮች አሉ። በጥቅሉ በግብርና በኢንዱስትሪና በአገልግሎት ዘርፎች የስራ እድል ይፈጠራሉ። ከዛ ባሻገር ግን መንግስት የኢኮኖሚ ልማት አቅጣጫውን ሊያሳልጡ የሚችሉ ሜጋ ፕሮጀክቶች፣ ቁልፍ መሰረተ ልማት ከመገንባት አንጻር በርካታ ስራዎችን አዘጋጅቷል። ስለዚህ ምንድን ነው የአካባቢ ፀጋ ላይ መሰረት ያደረገ የሀገሪቱን ኢኮኖሚን መሰረት ያደረገ የስራ እድል መፍጠር ነው። ለምሳሌ ግብርና ስንል ግሪን ሌጋሲ ትልቅ ኢኒሽቲቭ ነው። የልማት ትሩፋት ሌላ ትልቅ ኢኒሽቲቭ ነው። የኢንዱስትሪ ስንወስድ የማኑፋክቸሪንግ ዘርፍ ላይ ኢትዮጵያ ታምርት የሚል ንቅናቄ አለ። የኮንስትራክሽኑ ዘርፍ ላይ የከተማ ልማት ላይ የኮሪደር ልማት ኢኒሽቲቭ አለ። ወደ ቱሪዝም ስንሄድ ገበታ ለሀገር ቱሪዝም ከአቧራ ወደ አሻራ የሚል እንቅናቄ አለ። የማዕድን ዘርፉ ደግሞ ከእርግማን ወደ አማራጭ የስራ እድል ፈጠራ በሚል መንግስት ኢኒሽቲቭ ወስዷል። የዲጂታል ደግሞ እንደዚሁ ፋይቭ ሚሊዮን የኢትዮጵያን ኮደርስ ኢኒሽቲቭ የዲጂታል ኢትዮጵያ ሀያ ሀያ አምስት የተለያዩ ኢኒሽቲቭዎች አሉ። እነኚህ ማለት ሚሊዮኖች የስራ እድል የሚፈጥሩ ከላይ እስከ ታችኛው መዋቅር ድረስ የሚሰሩ ዜጎች ልዩ ትኩረት ሊሰጧቸው የሚገባቸው ናቸው። በሁለተኛ ደረጃ ግን ሜጋ ፕሮጀክቶች አሉ። ሜጋ ፕሮጀክቶች አሁን ለምሳሌ በቅርቡ የተመረቀው የጋዝ ፕሮጀክት፣ ፕሮጀክቱን ለመተግበር የራሱን የቻለ የስራ ዕድል ይፈጥራል። ፕሮጀክቱ ደግሞ ከተመረቀ በኋላ እንደዚሁ ኳሊቲ የሆነ የስራ እድል ይፈጥራል። ንጥረ ነገሩን ከከርሰ ምድር ማይን ከማድረጋን ጀምሮ ፕሮሰስ አድርጎ እስከ መጨረሻው ሲሊንደሯን ተጠቅሞ ምግብ እስከ ማብሰል ወይም ሆስፒታል ውስጥ መጠቀም ወይም ኢንዱስትሪ ውስጥ እስከ መጠቀም ድረስ ያለው እሴት ሰንሰለት ላይ በሚሊዮኖች የሚቆጠሩ የስራ እድሎችን ይፈጥራሉና ከስራ እድል ፈጠራ አንጻር እነኚህ ትላልቅ ፕሮጀክቶች ከፍተኛ ፋይዳ አላቸው ማለት ነው። አቶ ሰለሞን ሳካ በስራና ክህሎት ሚኒስቴር ሚኒስትር ዴኤታ ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ።